የዓለማችን አስር የማይታመኑና አስቂኝ የጦር ጀት ክስተቶች ያለ ፓይለት አውሮፓን የወረረው የሩሲያ ጀት። በራሱ ሚሳይል ራሱን የመታው አደገኛ አውሮፕላን። የጦር ጀቶች ድንቅ በሆነ ኢንጂነሪንግ ከዘመን ዘመን እየተሻሻሉ የሚሰሩና ተአምራዊ ግልጋሎት የሚሰጡ ሲሆን ፍጥነታቸው ጥንቅቅ ያለ ኢላማ መምታታቸውና ኃያልነታቸው የታጠቋቸውን ሀገራት ያበረታሉ። ታዲያ እነዚህ ድንቅ የጦር ጀቶች ወደ አየር ገብተው በመላው ዓለም ለረዥም ዓመታት ሲያገለግሉ በበረራ ወቅት አስደናቂም አስደንጋጭም አስቂኝም ነገር ይገጥማቸዋል። የአንዳንዶቹ ሁነት ደግሞ ድራማ እንጂ እውነት አይመስልም። ሰላም የተወደዳቸው የሰሞንኛ ወዳጆች፣ ዓለም ላይ እጅግ አስደናቂና አስገራሚ የጦር ጀት ክስተቶች ተከስተው አልፈዋል። እኛ ታዲያ ብቻውን አውሮፓን ከበረረው የሩሲያ ጀት ራሱን በሚሳይል እስከመታው የአሜሪካ የጦር አውሮፕላን ድረስ በዓለማችን የጦር ጀትና የአቪዬሽን ታሪክ የተፈጠሩ አስር አስደናቂ የጦር ጀት ክስተቶችን እናስቃኛችኋለን። አብራችሁን ቆዩ። አንደኛ ለሰዓታት ብቻውን አውሮፓን ያካለለው ያካለለውና ሶስተኛውን የዓለም ጦርነት ሊያስነሳ የነበረው የሶቪየት ሚግ 23 ጊዜው 1989 ነበር። የሶቪየቱ ሚግ 23 የጦር ጀት ከፖላንድ ተነስቶ ወደ ተልእኮ በሚሰማራበት ወቅት ከምድር ከተነሳ በደቂቃዎች ውስጥ የነዳጅ ስርዓቱ መወናበድ ጀመረ። የጦር ጀቱ ያልተጠበቀ አይነት ባህሪ ማሳየትና ከቁጥጥር ውጭ ወደ መሆን ሄደ። በወቅቱ የጦር ጀቱን ለማብረር የተሰየመው ሊዮትናንት ኒኮላይ ሱኩሪደን ይባላል። ፓይለቱ ሁኔታው አላማረውም እና ከመሞት መሰንበት በማለት በቀስታ የጦር ጀቱ በሰማይ እንዳለ ትቶት ወጣ። በወቅቱ እሱ ያሰበው ጀቱ እሱ ከወረደ በኋላ በቀስታ ይከሰከሳል ብሎ ነበር። የሆነው ግን እንደዛ አልነበረም። ሚግ 23 የጦር ጀቱ ያለ አብራሪ በአውቶ ፓይለት ተአምራዊ በሆነ መልኩ መጓዙን ቀጠለ። መላው አውሮፓን እየዞረ ምዕራብ ጀርመንን ኔዘርላንድንና ቤልጅየምን ብቻውን አቋርጦ በመጨረሻም ግን ነዳጁ አለቀ። በአሳዛኝ ሁኔታም ቤልጅየም ውስጥ አንድ ቤት ላይ ተከሰከሰ። አስደናቂው የጦር ጀቱ ያለ አብራሪ ብቻውን 900 ኪሎ ሜትሮችን አካሏል። ነገር ግን መላው አውሮፓን ሲያካልል ትልልቅ ከተሞችን ሲያቋረጥ ጊዜው የቀዝቃዛው ጦርነት ወቅት ነበርና አንድ ትልቅ ከተማ ላይ ቢያርፍ ኖሮ ሶስተኛው የዓለም ጦርነት ይጀመር ነበር። ሁለተኛ ራሱ በተኮሰው ሚሳይል ራሱን የመታው የአሜሪካው ኤፍ 14 ቶም ካት ወቅቱ 1973 ነበር። የአሜሪካ የባህር ኃይል ልምምድ እያደረገ ነበር። ከባህር ኃይሉ የጦር ጀቶች መካከል አንዱ የነበረው ኤፍ 14 ቶም ካት የጦር ጀት ታዲያ አየር ላይ ሆኖ የታጠቀውን ኤአይኤም-7 ስፓሮ ሚሳኤል ወደ ታርጌቱ ድሮን ተኮሰው። ብዙ ጊዜ የጦር አውሮፕላኖች ለግዳጅ ዝግጁ ከመደረጋቸው በፊት ቀድመው እንደዚህ አይነት ልምምዶችን ማድረጋቸው ግድ ነበር። ኤፍ-14 ወደ ድሮን የተኮሰው ሚሳኤል ታዲያ ተአምራዊ በሆነ መንገድ አየር ላይ እንዳለ መዘባረቅ ጀመረ። ድሮንን ከመምታት ይልቅ ከአቅጣጫው 180 ዲግሪ ዞሮ በአስፈሪ ሁኔታ የተኮሰውን ራሱን ኤፍ-14 የጦር ጀት ታርጌት አድርጎ ወደ አውሮፕላኑ ተምዘገዘገ። ሚሳኤሉ ባልተጠበቀ ሁኔታ የጦር ጀቱን መታው፣ ያልተጠበቀ ጉዳትም ደረሰ። በእርግጥ ፓይለቱ አንድም ከማረፊያው አልራቀም ሌላም ደግሞ የላቀ ልምድ ነበረውና በቀስታ አውሮፕላኑን አሳረፈው። ጀት በራሱ ተኩሶ በራሱ ሚሳይል ይመታል ማለት በአቪያሽን ኢንዱስትሪው የማይገመትና በጊዜውም አስደናቂ ሁነት ነበር። የዓለም የሚሊታሪ ታሪክም የማይገመተው ራስን በራስ የማጥቃት የጀትና ሚሳይል ሁነት በሚል መዝግቦት ይኖራል። ሶስተኛ የጫነው ግዙፍ የኒውክለር ቦምብ ያጠፋው ቢ52። በ1966 የአሜሪካ አየር ኃይል ንብረት የሆነ ቢ52 ቦምብ ጣይ አውሮፕላን አደገኛ የኒውክሌር ቦምቦችን እንደጫነ በስፔን ሰማይ ላይ ነዳጅ ጨረሰ። ታዲያ አንድ አውሮፕላን በግዳጅ ላይ ነዳጅ ሲጨርስ በሌላ አውሮፕላን አየር ላይ እንዳለ ነዳጅ መሙላት የተለመደ ነውና፣ በወቅቱ ቢ52 በኬሲ 135 የአውሮፕላን ታንከር ሰማይ ላይ ነዳጅ መሙላቱን ተያያዘው። ነገር ግን ባልታሰበ ሁኔታ አውሮፕላኖቹ ተጋጩ። ቢሃምሳ ሁለት ተሸክሟቸው ከነበሩት አራት ሃይድሮጂን ቦምቦች ሁለቱ ወደ መሬት ወደቁ። የሂሮሽማና ናጋሳኪን ሁነት የሚያውቅ የኒውክለር ቦምብን አስፈሪነት ይረዳል። ፓይለቶቹ ወዲያውኑ ወደ አእምሯቸው የመጣላቸውም አስፈሪ እልቂትና ፍንዳታ ነበር። ነገር ግን አጋጣሚ ሁሌ አትጠምምና አንዱ ወንዝ ላይ ወድቆ ተያዘ። ሌላኛው ግን በአስደናቂም በአስፈሪም በአስቂኝም ሁኔታ ሜዲትራኒያን ባህር ውስጥ ገብቶ ደብዛው ጠፋ። ለአመታት ተፈልጎም ጅምላ ጨራሹ አደገኛ ቦምብ የውሃ ሽታ ሆነ። ጦሱንም ውሃ በላው። ክስተቱ ፓሎሜርስ ቢ52 ተብሎ ይታወቃል። በጊዜው ዓለም ከአስፈሪና አውዳሚ የኒውክለር ቦምብ ፍንዳታ በተአምር ስለተረፈች የዓለም አስፈሪው የኒውክለር ፍንዳታ ሙከራ ብላ ስታስበው ትኖራለች። አራተኛ፣ ያለመቆጣጠሪያ ጭራ የበረረው ኤፍ 104 ስታር ፋይተር። አንድ የጦር ጀት በንቃት እንዲንቀሳቀስና ባላንሱን በትክክል እንዲጠብቅ ከጀርባ አግድም የተሰራለት ጭራ በእጅጉ ይጠቅመዋል። እንደ ኤፍ 104 ያሉ የጦር አውሮፕላኖች ደግሞ ያለ ጭራቸው አይደለም፣ መብረር መንቀሳቀስ አይችሉም። ታዲያ በ1963 የተፈራው ደረሰ። በሙከራ በረራ ወቅት የኤፍ 104 ስታር ፋይተር አብራሪ ቻክ ያ አገር እክል ገጠመውና ከሌላ ሎክሂድ ኤን ኤፍ 104 ኤ የጦር አውሮፕላን ጋር አጋጨው። በአደጋው ኤፍ 104 ሰማይ ላይ እንዳለ ጭራውን አጣ። አውሮፕላኑ አደጋው እንደደረሰበት ሙሉ እንቅስቃሴውን መቆጣጠር አዳጋች ሆነበት። አየር ላይ እንዳለ ተንቀጠቀጠ። በመጨረሻም ግን በአብራሪው አስደናቂ ብቃት በቀስታ እንዲያርፍ ተደረገ። ኤፍ አንድ መቶ አራት ከበፊትም የዲዛይን ውስን ችግሮች የነበረበት ሲሆን እንኳን ክንፉ ተቆርጦ በትንሹ በትንሽ አስቸጋሪ ወቅት እንኳን ለመብረር የሚቸገር ነበር። የአብራሪው የአገር ብቃት ግን አውሮፕላኑን በተአምር እንዲተርፍ አድርጎታል። አምስተኛ አየር ላይ የጋየው የዩክሬኑ አደገኛ የጦር ጀት ሱ 27 ዩክሬን በ2002 ስካይሊቭ የተሰኘ የአየር ላይ ትርኢት አዘጋጅታ ሽር ጉድ እያለች ነበር። በወቅቱ ያሉ የሌሏት የጦር ጀቶች ወጥተው ለመታየት ሰማይ ላይ ይርመሰመሳሉ። ምድር ላይ ደግሞ ትርኢቱን እንደ ድራማ የሚከታተሉ እልፍ ሰዎችና ወታደሮች ተቀምጠው አስደናቂውን ሁነት ይከታተላሉ። ታዲያ ከጦር ጀቶቹ መካከል የሱ 27 የጦር ጀት የትርኢት ተራ ደረሰ። የዩክሬን አየር ኃይል በዚህ የጦር ጀት ከመጠን በላይ ይኮራል። ምክንያቱም የጦር ጀቱ እጅግ አደገኛና በዘመናዊነቱ የሚታወቅ ብሎም አስተማማኝ የሆነ የጦር ጀት ነው። ታዲያ አስተማማኙ ጀት በዩክሬናውያን አብራሪ እየተመራ በሰማይ ላይ መዝለል ቀጠለ። ከጦር ጀቶቹ አንዱ ደግሞ በዝቅተኛ ከፍታ መሬትን ተጠግቶ ተአምራዊ ትርኢት ለማሳየት ከሰማይ ወደ ምድር እየተምዘገዘገ ወረደ። አስፈሪውና አሳዛኙ ነገር የተፈጠረው ታዲያ አሁን ነው። አብራሪው እንዳሰበው የጦር ጀቱ አልታዘዘለትም፣ ከፍታውን ለቀቀ፣ ከመሬት ጋር ተጋጭቶ መሬት ላይ እንደኳስ ተንከባለለ። ታዲያ አሳዛኙ ነገር የሀገራቸውን ጦር ሰራዊት ትርኢት ሊመለከቱ ከተገኙ ሰዎችና ወታደሮች መካከል ሰባ ሰባት ሰዎች ሲሞቱ ከመቶ በላይ ሰዎች በአደጋው ከባድ ጉዳት ደረሰባቸው። በዓለም ታሪክ ዓለም እያየው የተፈጠረና ብዙ ሚሊዮን ሰዎች የተመለከቱት አስፈሪ አደጋ ሆኖ ተመዝግቦ የሚኖር ሲሆን በአደባባይ ላይ የአየር ላይ ትርኢት እየታየ ከደረሱ አደጋዎች መካከል ቀዳሚው ሆኖ ይገኛል። ስድስተኛ በግማሽ አካሉ ያረፈው የእስራኤሉ ኤፍ-15 የጦር ጀት። በ1983 የእስራኤል አየር ኃይል በሰማዩ ላይ አስደናቂ ልምምድ እያካሄደ ነው። ታዲያ አስደናቂው ኤፍ 15 ኢግል የጦር ጀቱ ከኤአራት እስካይ ሃው ከአውሮፕላን ጋር ተጋጨ። በአደጋው ኤፍ 15 ግማሽ ክንፉን ሙሉ በሙሉ አጣ። አውሮፕላኖቹ ምንም እንኳን ያለ ክንፍ ለማረፍ የሚቸገሩ ቢሆንም በወቅቱ በእጅጉ የሰለጠነው የአውሮፕላኑ አብራሪ የጦርጀቱን ጀቱን እንደምንም በማሳረፍ ተአምራዊ ጀብዱ መፈጸም ችሎ ነበር። አሁንም ድረስ በዓለም የአቪዬሽን ቴክኖሎጂ እድገት ኤፍ 15ን የመሰለ በአደጋ ወቅት እስከ መጨረሻው ህቅታ የሚፋለም ድንቅ የጦር ጀት የለም የሚባልለታል። ይህንንም በምድረ እስራኤል በአንድ ክንፉ በመብረር አሳይቷል። ሰባተኛ በዲዛይኑ ችግር የተከሰከሰው የአሜሪካው ኤፍ 35 የጦር ጀት በ2018 የአሜሪካ ባህር ኃይል አባላቶች ያላቸውን ኤፍ 35 ቢ ይዘው ወደ ግዳጅ ወጡ። ነገር ግን ባልተጠበቀ ሁኔታ በደቡባዊ ካሮላይና የጦር ጀቱ በገጠመው የነዳጅ መተላለፊያ ችግር ተከሰከሰ። ነገሩ በመጨረሻ ሲጣራ ታዲያ ችግሩ የአብራሪዎቹ ሳይሆን አውሮፕላኑ ሲሰራ መሰረታዊ የነዳጅ መተላለፊያ ዲዛይን ችግር ነበረበት። በዚህ ምክንያት ነበር የጦር ጀቱ አየር ላይ እንዳለ ነዳጁ ተቋርጦ እንዲከሰከስ ያደረገው። የአሜሪካዊ ኤፍ 35 የጦር ጀት ዓለም ላይ ከሚገኙ የጦር ጀቶች መካከል በእጅጉ የላቀውና ውዱ የጦር ጀት ሲሆን አደጋው በትንሽ የዲዛይን ስህተት ውድ ገንዘብና ህይወት የተከፈለበት ሆኖ አልፏል። ስምንተኛ የነዋሪዎች መንደር ላይ የተከሰከሰው የህንዱ ሚግ 21 የጦር ጀት በ2020 የህንድ አየር ኃይል ንብረት የሆነ ሚግ 21 የጦር ጀት በበረራ ላይ እንዳለ አለም በማይረሳው መልኩ ነዋሪዎች ጥቅጥቅ ብለው በሚኖሩበት ራጃስታን ሰፈር ላይ ተከሰከሰ። በወቅቱ አብራሪው ወዲያውኑ ህይወቱ ሲያልፍ፣ ብዙ ነዋሪዎች ከሰማይ በመጣባቸው ዱብዳ የዕለት ተዕለት ኑሯቸውን እየከወኑ ህይወታቸውን አጡ። ሚግ 21 እጅግ እየረዘመ የአገልግሎት ዘመን ያለው ሲሆን በወቅቱ የአደጋው መንስኤም የእርጅና ጉዳይ ነበር። በእርግጥ አሁንም ድረስ ህንድ በአየር ኃይሏ ዕድሜ የጠገቡን ሚግ እንድትጠቀምበታለች። አደጋው ፍላይንግ ኮፊን ተብሎ የሚጠራ ሲሆን ከፍተኛ የሆነ ጉዳትን ያስከተለና አሁንም ድረስ ከጠፉ ህይወቶች ጋር ተያይዞ ወቀሳዎች የሚቀርቡበት አደጋ ነበር። ዘጠነኛ ያለ ፓይለት ያረፈው የአሜሪካው ኤፍ 16 በ1989 የአሜሪካዊ ኤፍ 16 ፋይቲንግ ፋልከን የጦር ጀት በበረራ ወቅት የማይጠበቅ ሜካኒካል እክል ገጠመው። በወቅቱ የጦር ጀቱ በቤልጅየም ሰማይ ላይ የጦር ልምምድ እያደረገ ነበር። ታዲያ ነገሩ ቀድሞ የገባው ፓይለት ከጦር ጀቱ ወጣ። ጀቱ ግን ብዙ ኪሎ ሜትሮችን ብቻውን ከበረረ በኋላ ገላጣ ሜዳ ላይ ተአምር በሚመስል መልኩ ብዙ ጉዳት ሳያስተናግድ ወድቆ ተገኘ። በወቅቱ ታዲያ ዓለም በኤፍ 16 ልዩ ብቃት ተገረመ። ምክንያቱም ያለ ፓይለት ብዙ መጓዝና ያለ አደጋ ማረፍ የቻለው ጥንቅቅ ተደርጎ በተሰራው የመቆጣጠሪያ ሲስተም ሆኖ ተብሎ ስለታመነ ነው። አስረኛ ሲነሳ የተከሰከሰው ቢ 2 ስቲልዝ ቦምበር። የአሜሪካው ቢ 2 ቦምብ አዝናቢ የጦር አውሮፕላን የዓለማችን እጅግ ውዱ አውሮፕላን ሲሆን ወደ 1.4 ቢሊዮን ዶላር ዋጋ ያወጣል። ታዲያ በ2008 ይሄ ውድ የጦር አውሮፕላን ከጓም የጦር ቤዝ እንደተነሳ በትንሽ ደቂቃዎች ውስጥ በደቃቅ ሴንሰሮች አለመስራት ምክንያት የዓለም ውዱ የጦር አውሮፕላን ተከሰከሰ። በዓለም የአቪዬሽን ታሪክም አሜሪካ የዓለም ውዱን የጦር ጀት አደጋ አስተናገደች። ዓለም የተደነቀው ታዲያ በደቃቅና እዚህ ግባ በማይባል ዋጋ በሚገዙ ሴንሰሮች ብልሽት ምክንያት የረቀቀው የጦር አውሮፕላን በመከስከሱ ነበር። የተወደዳችሁ የሰሞነኛ ቤተሰቦች ለዛሬ ያሰናዳንላችሁን ጥንቅር በዚህ አበቃን። አብራችሁን ስለ ቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክና ሼር እንዲሁም ሰብስክራይብ ማድረግ አትርሱ።